ናችሁ በመላው ዓለም ያላችሁ ወንድሞቼ እንዴት ናችሁ? መተናል መተናል በሰዓታችን እላለሁ። በያላችሁበት የዓለም ዳርቻ ሰላማችሁን ብዙት ያድርግልኝ። እና መጥቻለሁ ትንሽ አርፍጃ ነው መሰለኝ። ያው መጥቻለሁ እንዳልቀር ማለት ነው። ይሄን ይመስላል። ገባ ገባ በሉ። ላይክ ላይክ ላይክ እንደተለመደው በተለመደው ላይክ ላይክ። ይህ ጓደኛዬም አለች እንደምታቋት ነው አለች፣ ጓደኛዬም እና ውዶቼ፣ ማሮቼ፣ ጣፋጮቼ ይህን ያስክሬሞች፣ አይሻ ድምጥሽ ይገባል። ታውቃለሽ ታቃለሽ ና ሰውየው እንዳታስበሊው እዚህ እንትን ውስጥ ገብቷል ማለት፣ ሴቶቹ እንዳይወስዱብሽ ለማ ለማለት ፈልጌ ነው። የኔ ማሮች በያላችሁበት ሰላማችሁን ብዝት ያርግልኝ ይላለሁ። እና ዛሬ የመጣሁበት ርዕስ በርትታችሁ ስሩ፣ ጠንክሩ። በርትቶ የሰራ ሰው ውጤት አለው። አንድ ቦታ ሆናችሁ ስሩ። ከእጃዛ ወደ ከእጃዛ እጃዛ ብዙ አትውጡ። እጃዛ የሚያበዛ ሰው ብር አይኖረውም። የወጣንበትን አላማ እናሳካላችኋለሁ። ላይክ ላይክ የኔ ቆንጆ ማነሽ አንደኛ ላይክ ያረግሽኝ የኔ ውድ ኔ ጣፋጭ ኮሜንት አስቀምጭ ሲ ማንነትሽን እንዳውቀው ሀይ ሀይ ሀይ ሀይ ሀይ ሀይ ሀይ ሀው አሪው ጉድ ጉድ ጉድ አይሻን ጅም ላይክ አድርጊ እንዴ ቢቢና ላይክ አድርጊ ዝም ብለሽ ትቀመጫለሽ እንዴ? ዝም ብሎ መቀመጥ የለም ስልክ ይዞ ቆንጅት የኔ ማር እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በላይክ ብለሻል፣ በጣም አመሰግናለሁ የኔ ውድህት ያው በሰዓቴ ልምጣ ብዬ ነው እኮ። ያው ማታ ማታ አድርጊያለሁ ፕሮግራሜን ቀንቀል ለእናንተ ለቅቅ ያለሁ ማታ ደግሞ የኔ ተራ ነው። ላይክ አድርጉ ስትገቡ ላይክ አድርጉ። አሁን አራት ሰው ይታየኛል እና ላይክ ላይክ እየረጋችሁ ውዶቼ ወዶቼ ቆንጂቴ የኔ ማር እንዴት ነሽ? ቆይታ ሁሉ ሰላም ነው ከኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን አለሁልሽ። በጣም አመሰግናለሁ ስለመጣሽ ጥሩ ነው። ምን ታደርጊዋለሽ? ቀን እኮ ለሌሎች ልቀቅ ብዬ ነው። እርግጥ እኔም አያመቸኝም እና በዚህ ሰዓት ይሻላል እላለሁ ብዬ ነው። ያው ትግያ ነው ምናልባት ሰላም፣ ሰላም የኔ ውድ፣ እንኳን ደህና መጣሽ። ደህና ነሽ? እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። አለሁላችሁ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁን ብዙ ያድርግልኝ እያልኩ አረ፣ ላይክ ላይክ ላይክ ላይክ ያለምኮ ላይክ አድርጉ። ቆይ የመናገር መናገር አለብኝ ማለት ነው። ላይፍ አድርጉዬ አልኩኝ። እንዲሁ ቆይ ንቃችሁ ነው። ቆይ ስታዩኝ፣ ቆይ ንቃችሁ ነው። ቆይ ለምንድን ነው ላይፍ የማታደርጉት? አይ እድሌ ያሳዝናል። መቼም ሰላም ነኝ ቆንጅቴ። ሰላም ሰላም ሰላም፣ ሽ ብዙት ያርገው የኔ ወድ ጓደኛ መጣሽ። ሴት ነሽ? አዎ የወንድ ፎቶ ሰው አደረግሽ ነው። ላይፍ ላይ ላይፍሽ ላይ መጥቻለሁ በላይ፣ አመሰግናለሁ የኔ ወድ፣ በጣም ነው የማመሰግነው። እንግዲህ አስር ሰው አለ። ከአስር ሰው ሶስት ሰው ላይክ ያደረገኝ። ምን ላድርግ ብላችሁ ነው? ላይክ ላይክ አድርጉ ልበል እንጂ አን መለስኩም እንዴ ማርያም፣ አረ መልሻለሁ። ሰብስክራይብ እንዴ ግቢናይ፣ መልሻለሁ። እኔ አንድ ሰውም እዳ አይለብኝም፣ ይሄ ሁላችንም መልሻለሁ። ካል ካልመለስኩ ደግሞ ኮሜንት ስራ አስቀምጪልኝ፣ ስታጪ ኮሜንት ስራ አስቀምጪልኝ፣ መልስልሻለሁ። እሺ ውዴ፣ የኔ የኔ ጣፋጭ፣ የኔ ሁሉ ነገር፣ የኔ አስክሬ፣ መልስልሻለሁ። እሺ ምን ችግር የለ። ደግሞ ሰብስክራይብ ነው እንዴ? ጭንቀት የለም። አንቺ ነሽ ያልመለስሽው፣ ችግር የለውም። ትመልሺም ባትመልሺም፣ በመልስም ባልመልስም፣ ያው ጉርቤት ሀሙች ነን። ምንም አያስጨንቅም። ያው በላይፍ ስለምንገናኝ እንመላለሳለን፣ መላለሳለ ማለት ነው። ዋናው እንኳን ቤት የመጣሽ በሰላም አንቺ ቀጥታ ነው ምለቀው ነው እኮ የሚቆራረጥ ነገር የለውም። ይሄን ታውቂያለሽ። እና ይሄን ይመስላላችኋል ውዶቼ። ለቤቴ ያው ወገቤም ብዙ ያስቀምጠኝም እኮ ዝም ብዬ ነው የምን ቆሻ ቆሾ

እኔ እንትን ቪዲዮውን ስከፍተ፣ ድምጣ ሲገባ ለምን ለቀቅሽ ሀራም ነው ምናምን ምናምን ስለምትን ነው ድምጥሽን ቀንሽ ያልኩት ማለት ነው። ለዛ ነው እንጂ ስልኩማ ያው እያወራች ነው። ልሽላችኋለሁ። እሺ፣ ችግር ከሌለው ምን አነዛነዘኝ? ከሰው ጋር ምን አነካካኝ? ምን አነዛነዘኝ? አፌን አክሜ እቀመጣለሁ እንጂ እንዲያውም ለጨዋታው ድምቀት ትሆናለች። እሺ ማሬባ ራሴን ትናንት ያመመኝ ዛሬም አይኔ ቀይ የሆነ ነው ያቸው፣ አሞኛ፣ ዝም ብዬ ነው የገባሁት ትናንት ጀምሮ ማለት ነው። ትናንት የሀማም ጅን ያጣፈረኝ አላልኳችሁም? ተሻወር ስወጣ ጀምሮ ራሴን ክፍል ላርጎ ዛሬም አሞኝ ነው አልኩት፣ ግማሽ ቀን ተኝቼ ነው አልኩት። ሰላም ሰላም ሰላም፣ ሽን ያብዛው እንኳን ደህና መጣሽ፣ የኔ ቆንጆ። ሰላም ሽን ብዝት ያርግልኝ ባለሽበት ቦታ። በጣም አመሰግናለሁ የኔ ውድ፣ አመሰግናለሁ። እንኳን ደህና መጣችሁ። በጣም ነው የማመሰግነው፣ በጣም ነው የማወዳችሁ። ከራሴ በላይ ማለት ነው። ፈጣሪ ያክብርልኝ። በጣም ነው የማመሰግነው።

በጣም ነው የማመሰግነው። ድካም ማባገኝ ቁጭ ብዬማ ቢሆን ጥሩ ነው ግን ያው ክላሴ ነው። ክላሳችን ትንሽ ናት የተያዘች ማለት ነው። የዶሮ ቤት ነው ታ ምንም ነገር መተናፈሻ የለም። ከዚህ የኔ ከበት ነው። ይሄን የተቀመጥኩበት አልጋ ናት። ከዛ ትንሽ ከታች መሬት ናት። ሌላ ምንም መተናፈሻ የለ። እንኳን ወንበር ስላላክሽ ላይ በጣም አመሰግናለሁ። እኔ ቆንጆ ይነሰቢ ደህና ነኝ። እኔ ውድ ደህና ነኝ። እኔ ማል ደህና ነኝ። አንቺ ደህና ነሽ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አለውላችሁ መኖር አይከፋም። ያው ዶላሪ ከፋይ ሲሉን ላይፍ ላይ ወጣን፣ ሚዲያ ላይ ወጣን። ያው እንግዲህ ይለይልን ይለፍልን እንጂ ሰው ሁሉ አልፎለት የለን እኛ ስለምን ይቀርብናል? ምናልባት ለእነሱ ለነፍሱ የዘነበለኛ ደግሞ እንጥብጣዩ ያ እንጥብጣቤ የሚባል ነገር አለ። እንደዛ ቢደርሰን አንድ ወደ እጅ ሲዘንብ አንድ ወደ እጅ እንጥብጣቤ ይገኛል። እንደዛ ነው የኔ አበባ። እንደዚህ በአበባ ድምቅ ቀረ ህይወት ይስጠሽ። እና እንደሳና ምንዛሬ ዛሬ፣ ምንዛሬ ዛሬ ስንት ነው? ሀላዋ ማነው ብላክ ማርኬት ስንት ነው? ምንዛሬ ዛሬ አቡዳቢ ያላችሁ እዚህ ውስጥ ትኖር አላችሁ፣ ማራት ውስጥ ያላችሁ ባጠቃላይ ማለት ነው። ስድስት ሰዓት ነው እንዴ? ተስድስት ወይ አንድ እንዴ አስራ ሶስት ገብታችሁ አይ የእኔ ውዶች እንኳን በሰላም መጣችሁ። ችግር የለውም። ቆንጅት ጂት የኔ ቆንጆ ስምሽም ቆንጅት ነው፣ አንቺም ቆንጆ ነሽ። ምን ችግር የለውም፣ ዋናው መግባትሽ ብቻ ነው። እንትን የሚለው ቻርጅ ላይ ሆነ አልሆነ ዋናው መግባትሽ ነው። ከአንዱ ቤት አንዱ ቤት እኮ ስንዞርበት አይችልም እንትኑ ቻርጀሩ ቶሎ ያልቃል። አሁን ከጧት ጀምሮ አሁን ሁለተኛ ቻርጅ ሳደረገው ማለት ነው ወደ እዛ ወደ እዛ ስዞርበት እከሌ ጋር ሳልሄድ እከሌ ከፍተ ያዩትን ቦታ ቢያንስ አስር አስር ደቂቃ እየጎመኛቻቸው ነው ማለት ነው። ማነው ወይኔ ያ የእኔ ቆንጆ የእኔ አበባ በጣም አመሰግናለሁ። ቻው ቻው። እሺ ቻው የእኔ ወድ ቻው በጣም አመሰግናለሁ ስለመጣሽ። ፈጣሪ አክብርልኝ። ቻው ደራደሪ፣ መልካም እንቅልፍ። እልልሽ ያው መሽታሉ ብዬሽ ነው። ስራ ተጨረሽ፣ ያው መተኛትሽ አይቀርም። እሺ እኔ ውድ እና ደህና ሆኝልኝ። በጣም አመሰግናለሁ። ሁላችንም በጣም ነው የማመሰግነው። በነገራችን ላይ እኔ ስጀምረው ዝም ብዬ እንደ ቀልድ ነው። ዝም ብዬ አለ አይደለም ስልክ በመጎራጎር ታውቃላችሁ። እውነቴን ነው ነው ለመናገር ማለት ነው። ዝም ብዬ ስልክ በመጎራጎር ስልስል አው የገባው ሰዎች ሰብስክራይብ ታረጋቸው ሲመልሱልኝ እንዲህ የነገር እውነት እውነት ነው እንዲ እያልኩ ተራሴ ጋር ስሟገት ከዛ ባለፈው ዘጠኝ መቶ ሰብስክራይብ አየሁና እንዲ አረ ይሄ ነገር ማ ያበላል መሰለኝ ብዬ ከዛ ቀጠልኩበት፣ እንጂ እኔ እንደ ቀልድ ነው የጀመርኩት። ዝም ብዬ ማለት ነው ዝም ብዬ ራሴ ፎቶ ምናምን ምናምን ለጣጠፍኩትና ከዛ ስልክ ቁጥር ምናምን ስጠይቀ ስልክ ቁጥር ምናምን አስገባባሁበትና ከዛ ዝም ብዬ እንደቀልዳለ አይደለ እንደዛ ነው የጀመርኩት። ግን ያው ወይ በእሱ እንጀራ ይሆን አይሆን አላውቅም። ይኸው እዚህ አንድ ሺ ገብቻለሁ ዛሬ አንድ ሺ አምሳ ደርሶ አየበት እንዲህ እግዚአብሔር ይመስገን። መጨረሻውን ያሳምርልሽ በሉኝና በጸሎታችሁ። ሙስሊም እህቶቼ በጣም ነው የምወዳችሁ በዚህ አጋጣሚ። በጣም ልዩ ፍቅር አላችሁ ለሰው ልጅ ፈጣሪ ያክብራችሁ። እኔ እንደምወዳችሁ እንደ አላህ ውድድ ያርግልኝ። ከኔ በላይ በብዛት እናንተ ስለሆናችሁ ሰብስክራይብ ያረጋችሁ በጣም ነው ማመሰግነው፣ እጅግ በጣም ከሚባለው በላይ ማለት ነው። እና ዶቼ ይህን ይመስላላችኋለሁ የኔ ጣፋጮች እና አንዳንዴ ሳታስቡት የምታረጉት ነገር አለ አይደለ? እንደዛ ነው። እንዲህ በዚህ ትተዳድር ያለሽ ታለኝ። በዚህ ተመጨረረሻ አገፋበታለሁ ማለት ነው። ግን አሁንም አልተውም፣ እዚህ ደርሻለሁ፣ አልተውም። እንጆይ በለው እና ቢበላሽብኝ እንኳን አልቶ፣ ብዙ ነገር ተምሬበታለሁ፣ ብዙ ህቶቼን አፍርቼበታለሁ። አልቶ እና እንደዛ ነው። ማሮቼ በስደት ሲኖር አንዳንዴ ያው ቢከፋም ያ ቢያስደስትም የሚያስደስት እንኳን አይኖርም። አንዳንዴ ከሰው ከሰው ተሰው ሲገናኝ ምርጥ ነው። ስልክ ለሰው ልጅ ጓደኛ ያፈታ አፈራንበት የኔ አበባ የኔ ቆንጆ በጣም አመሰግናለሁ። ስምንት ሰዓለ ላይክ አድርጉ። እንዴ ከሚገርመኝ ደቂቃ ገብቶ የሚወጣ ሰው ነው፣ ግራ የሚገባኝ። አምስት ደቂቃ ላት ቆዩ፣ አትግቡ ቢቀር ይሻላል። ታልቆጠረ ምን ይሰራልኛ ነ ቆጥሮ ሰዓት ካልሞላልኝ ምን ይሰራልኛ። ግን ይቅርታ ያላችሁን አይደለም ነው፣ ገብታችሁ የቆያችሁትን አይደለም ቶሎ ገብቶ የሚወጡትን ነው። ማ ይቅርታ ለነጋገሬ ታስቀየምቷ ታስቀየንኳቸው፣ በጣም ይቅርታ የእኔ ማሮች።

ውጭ ተመለ ላነባባት ብዬ ነው መጽሐፍ ቅዱስ ይህንና፣ እና ጥያቄ ታላችሁ ኮሜንት ላይ አስቀምጦልኝ መልሳለሁ። የእውቀት ዶክተሯ እያለሁ ዝማልላቸው ማለት ነው። ሰላም ሰላም ሰላም፣ ሺ ምስት ያድርገው የኔ ውድ፣ እንኳን ሰላም መጣሽ። የእኔ ጣፋጭ እንኳን በሰላም መጣሽ። ሰዎቹ መጡ፣ ሙኔታ ያዝ ላድርገው። ቆይ ከውጭ እየገቡ ነው ልጆቹ እና ድምጤ ካልተሰማችሁ ይቅርታ። ውጥ ውስጥ ምስታ የሚገቡ ድረስ አንዴ የጠብቁኝ እሺ። ዘዴ ነ የቆንጆ እንዴት ነሽ ደህና ነሽ ወይ እንኳን ሰላም መጣሽ የእኔ ውድ ሰዎቹ ከውጭ እየገቡ ስለሆነ እንትን ሳይለንት ታሪክ የሆነሽ ነው አሁን እራሱ ድምጽ ይቀንሻል እማወራው ዛሬ ጁማ ስለሆነ ሌላ ቦታ ብሎ ገና መግባታችሁ ነው ተውጭ እና ለዛ ነው እኔ ደህና ነኝ እኔ ማር በጣም አመሰግናለሁ ስለመጣችሁ ሰዎች ስላሉ ነው ድምፅ ያደርግ ያለኩት። ትረዱኛላችሁ እና እንደዛ ነው። ገባ ገባ በሉ ውዶቼ ዜዲ የእኔ ቆንጆ እንዴት ነሽ? ደህና ነሽ? ውሎ ምሽት እንዴት ነበረ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አለሁልሽ የእኔ ውድ፣ በጣም አመሰግናለሁ ስለመጣሽ። በደንብ ሰላም ያላልኩሽ ያው ሰዎቹ ከውጭ እየገቡ ስለሆነ ሌላ ቦታ ብሎ ገና መግባታቸው ነውና ለዛ ነው እሺ። ልጅቷ እንዳገባብኝ ብዬ ነው። ልትመጣ ስትል መለስከዋት። የሆነው ስጣጣቸው ብዙ ነው። ድንገት ቪዲዮን ካዩት ድርማሽ ማሽን ነው የሚያጠፉት። እና ሊዩ ተሳቀቄ ነው እንትን የምቀርጸው ማለት ነው። ቪዲዮ የምለቀው ራሱ እንዴት እንደተመሳቀቀ ታሁን ተሆናዩ ታም ተሆናናዩ እያልኩ ግን አንድ ቀን ተበያታችሁ አይደኙ። ያው እንግዲህ መቻል ነው ዱላውንም ተመጣ መቻል ነው፣ መባረሩንም ተመጣ መቻል ነው። ያው ህልም ተፈርቶ ሳይተኛ አይታደርም ይላሉ። እኔም ፈርቼ ተመስራት አልተውም እና እንደዛ ነው ማሮቼ። ላይክ አድርገኝ፣ ሰብስክራይብ አድርጎኝ፣ አበረታቶኝ፣ ላይክ ያደረጋችሁኝ፣ ሰብስክራይብ ያደረጋችሁኝ በጣም ነው የማመሰግነው በጣም ነው የምወዳችሁ። ከኔ በላይ ደግሞ ፈጣሪ ውድድ ያድርግልኝ።